ሰላም ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደና ነኝ። እንግዲህ እቺ ልጅ ዛሬም ፕራንክ ነው ብላ መታለች። ነገር ግን ባለፈው ነገር ነው የተደገመው፣ ልንገራችሁ በዚህ አጋጣሚ ማለት ነው። ባለፈውም ፕራንክ ነው ብላ መታለች። ነገር ግን ያደረጉትን ነገር ነው ፕራንክ ብላ የመጣችው ማለት ነው። እና ዛሬም ፕራንክ ነው ብላ አብራ ለመኖር መጣች ማለት ነው። እና እንደ ፕራንክ የሚሰራ ነገሮች ማለት ነው፣ ሎርማን ነገር ነው። ነገር ግን እንዴት ልበላችሁ እሷ ፕራንክ ነው ብላ ብትመጣም እሷ ለእኛ ፕራንክ ነው ብላ ብትናገርም ነገር ግን ይሄ ነገር ራሷ የምትፈልገው ነገር ነው የምታደርገው ማለት ነው። ልንገራችሁ እና ማለት በዚህ አጋጣሚ ማለት ነው ሄርሜላ ሴት ናት አይደል? ነገር ግን ለሩታ ትንሽ ስሜት እንኳን ማለት ትንሽ ለስሜቷ እንኳን አትጠነቀቅም። እዚህ ጋር አብርሽ ሊመልሳት ይችላል። አብርሽ ከቤቴ ውጪ ሊላት ይችላል። ነገር ግን እሷ በምሰራቸው ፕራንኮች የአብርሽ ሚስት ማለት እዚህ ጋር አብርሽን ስለ ማለት አብርሽን ከወደደችው አብርሽን ካከበረችው አብርሽን እንደ ወንድም ካየችው እሩታንም ደግሞ ወይም ደግሞ የአብርሽን ሚስት ማክበር አለባት መውደድ አለባት ግዴታ ማለት ነው ልንገራችሁ። ነገር ግን እዚህ ጋር ለራሷ ስሜት ወይም ደግሞ ለአብርሽ ስሜት የሚሆኑትን ፕራንኮች እየሰራች ወይም ደግሞ ለእኛ ለኦዲንስ የሚያስደስተውን ፕራንክ እየሰራች እዚህ ጋር እሩታን ነው ምትጎዳ ማለት ነው። ስለዚህ ሴት ናት። ነገር ግን እሷ እንደ ሴት ሆና አይደለም ፕራንክንም ምሰራው ማንኛውም ቪዲዮ ምሰራው ወይም ደሞ ለሩታ ስሜትም አትጠነቀቅም፣ ምንም አይነት ለሩታ ግዴላት ባይሆን ኖሮ ማለት እንዴት ነው። የእውነት እሷ አብርሽን ብትወዶ ኖሮ፣ የእውነት አብርሽን ብታከብረ ኖሮ፣ የእውነት አብርሽ ጓደኛዋ ቢሆን ኖሮ ማለት ነው ለሩታ ስሜት ተጠንቅቃ ሩታን ከአብርሽ ጋር ለማስታረቅ ትግል ታደርጋለች እንጂ አንድ ሴት ከህይወታችሁ እንኳን ውጪ ከህይወታችን አታስፈልግም ውጪ ተብላ በግድ አብርሽን የኔ ቆንጆ የኔ ፍቅር እያለች እየደባበሰች አስመው ወይም ደግሞ ከእሱ ጋር ኤቭሪዴ አትገኝም፣ ከሱ ጋር አትላላስም። ልንገራችሁ ማለት ነው። ስለዚህ እቺ ሴት የእውነት የመጣችበት ፓርት ወይም ደግሞ የመጣችው አብርሽን ፈልጋ ነው። ልንገራችሁ ማለት ነው። የአብርሽን ጓደኛ ሆና አይደለም፣ ወይም ደግሞ የአብርሽን እንደ ጓደኛ እንደ ሎርማን ሰው ሆና አይደለም የመጣችው። ግን አብርሽን ትፈልጓለች። አብርሽ ሊሳብ ማለት እዚህ ጋር ልንገራችሁ ማለት የበለጠ ራሱ እየተሰደበ ያለው በሷ ነው እንዴት ልበላችሁ ማለት አውቃለሁ። አብርሽ ቦታ ሰጥቶ ነው እሷ እንደፈለገች እሱ ላይ እንድትጫወት አድርጋ ነው ማለት አድርጎ ነው። እንዴት ነው ማለት እኔ የሆነ ቦታ ከሰጧችሁ ነው እኔ ጋር እንደፈለጋችሁ የምትሆኑት። ነገር ግን እሱ ደግሞ ሄርሜላን ማቆም የሚችለው አብርሽ ነው ብዬ አስባለሁ። ግን በዛ ልክም ደግሞ እሷም ራሱ መጠነቀቅ አለባት ብዬ አስባለሁ። ግን የበለጠ ደግሞ አብርሽ የሚሰደበው ወይም ደግሞ እንዴት ነው እንዴት ሊበላችሁ ማለት አብርሽ ራሱ ማለት ነው ራሱን የራሱን ስሜት ያለመቆጣጠር ወይም ደግሞ እንዴት ነው የዋኔ ማለት ወይም ደግሞ ለሴት ልጅ በጣም ስሜት አለኝ። የሴት ልጅ ማክበር አለ አይደለ? ሴትን የሚያከብሩ ዩቱበሮችን አይተናል። ግን አብርሽ በጣም የሚያስበው እንዴት ነው ሴትን ልጅ በጣም እንደሚያከብር፣ ሴትን ልጅ አለማስቀየም ወይም ደግሞ ሴት ልጅ መቀየም የለባትም ወይም ደግሞ ሴት ልጅ መጎዳት የለባትም፣ ምናምን የሚለውን ባህርይ ያዘና የበለጠል የሴት ልጅ ቦታ አለው እንዲባል፣ ሴትን ያከብራል እንዲባል ማንም ሴት መጥታ እሱ ላይ እንድትጫወት፣ እሱ እንድትስመው፣ እሱ እንድትላላስ ወይም ደግሞ እሱን እንደፈለገችው ለማድረግ ይሰጣል ማለት ነው። ቦታ ይሰጣል ልንገራችሁ ማለት ነው። ግን እንደዚህ አይደለም። ሴትን ልጅ የምታከብሩበት ቦታ አለው። ልንገራችሁ ማለት ወንዶች እንድትሰሙኝ የምፈልገው አሉ ወንዶች ማለት ነው። ዩቱበሮች አሉ ሴትን ልጅ ምን ያክል እንደሚያከብረው ነገር ግን እንዴት ነው እንዴት ነው እያደረገች ያለችው ነገር ትክክል ነው ብላ ታስባለህ? ሲቀጥል ማለት ነው የሆነን ለመናገር ቪዲዮዎቹ እንዳለ ስናየው ማለት ነው ማለት ይውላችሁ ፍቅረኛ ሊኖር ይችላል ምንም አይነት ሊኖር ይችላል። በህይወታችሁ ውስጥ የሚመጣው ሴትን ማለት ነው እንደ መጣች መመለስ ትችላላችሁ እንጂ እኔን ስላከበራችሁኝ ወይም ደግሞ እኔን ስለወደዳችሁኝ ወይም ደግሞ እኔን እንደ እህት ስላያችሁኝ፣ አንድ ሴትን ማለት ህገ ወጥ ሆና ከመጣች ወይም ደግሞ ጋጠ ወጥ ሆና ከመጣች በጥፊም ማለት መብታችሁ ነው ወንዶች ማለት ነው። እዚህ ጋር ሄርሜላን አብርሽ ስለመጣት ቢመታት ማለት ነው ሴት ልጅ ናት እኮ እንዴት ሴት ልጅ ላይ እጅን አነሳ ምናምን እንዳይባል ይፈራል ግን ስትደባብሰው ምናምን ሴት ልጅ ማክበር አይደለም ይሄ የሚገልጸው። ልንገርም ማለት ነው አብርሽ ተሳስቷል። የሆነን ለመናገር ማለት ነው ልኖር ነው እያለች ያለችው ምንድን ነው። ወይኔ ተናደዋል መሰለኝ። እንዴት ነው ልንገራችሁ፣ አብርሽን ብትወደው ኖሮ፣ አብርሽን ብታከብረው ኖሮ አብርሽ እንዲሰደብም አትፈልግም ነበረ። ልንገራችሁ፣ አብርሽ እንደውም የበለጠ እንዲሰደብ ትፈልጋለች ሄርሜላ። ልንገራችሁ በዚህ አጋጣሚም ማለት ነው። ለዛም ነው አስሬ የምስሞ ግንባሩን እንደፈለገች ምታደርገው ምናምን ግን አብሪሽ ፈቅዶላት ነው። ገለዋን ገለውን ፈቅዶላት ነው። እንደፈለገች እንድታደርግ ፈቅዶላት ነው። ልንገራችሁ ማለት ነው። ዩላ ፈረንጁ ነገር ተጣልቷል። እዩ ልቀቅልኝ። እኔ አብርሽ እዚህ ልኖር ነው የመጣሁት። እነሱ ፈረንጁና እዩ እዚህ እንደሚኖሩ ትኖራለሁ። በቃ ለቀ ልብሴ የትንሽ ልብስ ይዤ መጥቻለሁ እዚህ ከአንተ ጋር መኖር ፈልጋለሁ። ለዛው ነው የመጣሁት። እዚህ ለራሷም ክብር የሌላት ሴት ልጅም የምታሰድብ እንደ ሄርሜላ ላይ ያየው ሴት የለም ማለት ነው። ነገር ግን ይሄንን ፕራንክ የሚለውን ነገር ከዚህ በፊት ጽጌ ሰርታለች፣ ትዝ ካላችሁ ማለት ነው። እሱም ደግሞ እንደዛው አብሪሽ ከአብሪሽ ጋር ለመኖር እፈልጋለሁ ብለ ትልቅዬ ሻንጣ ነበረ ይዛ የመጣችው ጽጌም ማለት ነው። እና በአብሪሽ ህይወት ውስጥ የሚመጡት ሴቶች እንዳለ ማለት ነው። አብሪሽ ከአንተ ጋር መኖር እፈልጋለን። አብሪሽ እንደዚህ ሩታን እንደ ቆሻሻ ነው የሚያዋት፣ ልንገራችሁ ማለት፣ እንደ ቆሻሻ ማለት እንዴት ነው? ፕራንክም ሊሆን ይችላል ማለት ቪዲዮም ልሰሩ ትችላላችሁ። እና ግን በዛ አጋጣሚ ግን ለአብርሽ ሚስት ምንም አይነት ቦታ አይሰጥም። ግን እነሱ ማለት የሚመጡት ሴቶች ለሩታ ቦታ የማይሰጡት ደግሞ ለምንድን ነው ብላችሁ ጥያቄ ሊሆንባችሁ ይችላል። ያ ደግሞ ማለት ነው አብርሽ ለሩታ ቦታ ስለማይሰጥ ነው፣ ሩታን ስለማያስከብር ነው። ሩታን እንዴት ነው ማለት ባልየው ቦታ ያልሰጣትን ባልየው ያላከበራትን ሌላ ሰው ሊያክብር አይችልም፣ አያስከብራትም። ማንም ሰው እንዲሰድባት ይፈቅዳል ማለት ነው። ያ ነገር ነው ሩታም እንድትሰደብ የሚያደርጉት ማንም ሴት መጥቶ በሩታ ቤት እንደፈለጉ የሚሆኑት የመኝታ ቤት ገብቶ እንደፈለጉ ሊተኙም ሊያድሩም ሲጀመር ማለት ነው። ለእኛ እንደ ፕራንክ አድርጎ ይህንን ቪዲዮ አመጡት እንጂ ሄርሜላ እያደረችም እየዋለችም ነው። እዚህ ቤት ውስጥ ገባቸዋል። ምንድነው አይጥም ኖርማል እዚህ በቃ መኖር ችላለ ነገር ሄርም እየቀለች ነው ወይስ ሴመርች ነው? ምን ምንድነው? ምቃለሻ እኮ ቤት ደበረኝ ብቻ ይመኖር ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት

ቀልዱ አይደለም። ገባችሁ? እናንተ እንደ ቀልድ ለኛ ወይም ደግሞ ፕራንክ ነው ብላቸው አመጣችሁት እንጂ ይሄ ቀልድም አይደለም ፕራንክም አይደለም። ፈልጋ ነው የመጣችሁ። ግን እኔ ምንም አይነት ቪዲዮ ስሩ፣ ምንም አይነት ነገር አድርጉ፣ ነገር ግን ለሩታ ስሜት ተጠንቀቁ። ሁላችሁም የምሰሩት ቪዲዮ ለሩታ ስሜት እንኳን ትንሽ ነገር ተጠንቀቁ። ትንሽ ነገር ማለት ነው። ሄርሜላም ደግሞ እስኪ ማለት ለሴት ልጅ ክብር ማለት እንደ ሴት ልጅ ክብር ይኑርሽ። ጋባሻ አደለ በአንቺ ምክንያት ብዙ ሴቶችን ደግሞ አታሰደም። ጋባሻ ግን ለሩታ ስሜት ትንሽ። እሷ ከቤተሰቦቿ ጋር ናት፣ ምንም አትሆንም። ነገር ግን ለእሷ ስሜት ስ ትንሽ ተጠንቀቁ። ትንሽ እንኳን ማለት ነው። በጣም አካብዳችሁት ነገሩ። ይህ ቤት የተከበረ ቤት ነው። ምን ይጎልበታል አሁን? የተናቀ ቤት ነው ብያለሁ እኮ። ለማንኛውም ግን ማለት ነው ሄርሜላ ተብዮ አንደኛ አብርሽን በጣም እያሰደብሽ ነው። ሲቀጥል ማለት እውነት አብርሽን የምትወጂ ከሆነ እውነት ምታከብሪ ከሆነ ማለት ነው በጣም ማለት እንዴት ነው እሱ የዋ የዋ እየተጫወተ ማለት ነው፣ የዋ የዋ እየተጫወተ ልጁንም የሆነ አይደለ አብርሽ፣ ምንድን ነው ጸበዩ ማለት ነው፣ የሆነ የዋ ነኝ፣ የሆነ የዋ ባህሪ ያለው አነጋገር አይችልም፣ ለሰ ልጅ ክብር አለው እንዲባል በጣም ኦቨር ማለት ነው። ለሰው ልጅ የሆነ ክብር እንዲሰጥ ማንኛውም ሴት ብትመጣ አንድ ቀን ለሩታም ክርክር ሳይሆን ለምትመጣው ሴቶች ነው ክርክር የሚያደርገው ማለት ነው። ሴት እኮ ናት፣ እንዴት እንደዚህ ትሆናለች ምናምን ብሎ ለሩታ ነው መልስ የሚሰጠው። ገባችሁ አይደለ ግን ሄርሜላም ተብዬ ማለት ነው ራስሽን አስከብሪ ማለት እንደ ሴት ሴት ራስ ማለት ሴት የሴትነቱን ወግ ማዕረግ ያጂ ማለት ነው። ገባሽ አይደለ? ሴቶችን አታሰድቢ ባንቺ ምክንያት ማለት ነው። ሲቀጥል ደግሞ የፈለግሽውን ቪዲዮ ትሰራለሽ ሶ የምትሰሪ ቪዲዮ ደግሞ የምትፈልጉትን ቪዲዮ ነው። ባለፈም አንድ ላይ ተኝታችሁ ሰርታችኋል። ነገር ግን ያም ስለምትፈልጉ ወይም ደሞ አብረን አንድ ላይ አድራችሁ ነው የሰራችሁት። ግን ለእሩታ ትንሽ ስሜት ትንሽዬ እንኳን እንደ ሰውኛ ተሰምቷችሁ ለሷ እንኳን ትንሽ ማለት ቤቷን ጥላ ሄዳ እናት አባቷ ጋር ነው ያለችው። ግን እናት አባቷ ጋር ስትሆን ደግሞ ሌላ ሴት መጣ ቤቷ ውስጥ ከባሏ ጋር ንን ካኖርኩ ብላ መጣ ከሱ ጋር ስትኖር ደሞ እንዴት ነው ፕራንክ ምን ምንም ሊሆን ይችላል። እናንተ እንደፈለጋችሁ ልታስቡ ትችላላችሁ። ግን ምን አይነት ስሜት ይሰማታል ሩታ የሚለውን ነገር እንኳን ትንሽ አስቡ። ገባችሁ አይደለ? እና ሌላኛው ደግሞ ማለት ነው የሆነ ለመናገር ሄርሜላ ከአብርሽ ጋር መኖር ከፈለግሽ ከፈለግሽ ሩታ ስትወልድ ደግሞ ያንቺ አንቺም ደ አልናገርም። ጥሩ አይደለም፣ ጥሩ አይደለም። ይሄ ቃል ጥሩ አይደለም። ይቅርብኝ፣ ይቅርብኝ ግን ብናገድ ደስ ባለኝ ግን ይቅርብኝ፣ ማለት ነው። እና ቤተሰብ ሰላማችሁ ብዛልኝ፣ ወዳቸለ አለ። ዛሬ ግን ጥሩ አደለውም። ሺ ቤተሰብ በጣም ይቅርታ አድርጉልኝ። ያው ማለት እንዴት ነው ጥሩ ስሜት ላይ አደለውም። ወዳቸለ አክብራቸለ፣ ሰላማችሁ ይብዛልኝ። ባይ ባይ